የስድስት ኪሎ ሜትር አርባ ሶስተኛው ጃን ሜዳ ኢንተርናሽናል አገር አቋራጭ ውድድር በታላቅ ድምቀት በዛሬው ዕለት ተካሂዷል። አገር አቋራጭ ውድድሩ በሁለቱም ጾታ ከ1 ሺህ በላይ አትሌቶች የተወዳደሩ ሲሆን በሁሉም ረገድ በቂ ዝግጅት የተደረገበትና በአትሌቶች መካከል ጠንካራ ፉክክር የታየበት ነበር ውድድሩ። በማሸነፌ በጣም ደስ ቢለኝም የተወሰነ አየሩ ነፋሱ የተወሰነ የማስቸገር አለው። እግዚአብሔር ይመስገን አንደኛ ሊሆን ይችላል። በጣም ደስ ብሎኛል። ጠንካራ ጠንካራ የሆኑ አትሌቶች ያሉበት ውድድር ነበር። ቢሆንም ያው ከስራችንም አንጻር ከልፋታችንም አንጻር ጥሩ ነገር ማግኘት ችለናል። ትክክሩ ከባድ ነበር፣ ምክንያቱ እነሱ በቃ የኢትዮጵያ ደህና የሚባሉ አትሌቶች ስለሆኑ ከባድ ነበር ግን ደግሞ በቃ እግዚአብሔር ይመስገን በዚህ መልኩ ጨርሰ ነዋል። ዝግጅቱ ያው በጣም ደስ ይላል። ባያችሁት መልኩ ያው በጣም በሚያምር ሁኔታ ያው ክልሎቻችን፣ ክለቦቻችን ሁሉም አትሌቶቻቸውን አሳትፈው ራሳቸውን መጥተው። በሚገርም ሁኔታ በጥሩ ሁኔታ እየተደረገ ነው ማለት ነው። ምናልባት እስከዛሬ ካየናቸው የሀገር አቋራጭ ውድድሮች በጥራትም አትሌቶችንም ታዋቂ አትሌቶች ከስልሳ በላይ ዓለም አቀፍ መድረክ ላይ ውጤታማ የማይሆኑ የሀገራችን ብርቅዬ አትሌቶች የተሳተፉበት ነውና ከእድሜው አንገል የተሰራው ነገር እጅግ የሚያስደስት ነውና በአጠቃላይ ውድድሩ ያማረ ውድድር ነው ማለት ይቻላል። በተለያየ ዓለም ላይ የምናያቸው ልጆች በዚህ ተሳትፎ እያየናቸው ነው። ይሄም ደግሞ ሞር የውድድሩን ድምቀት ሰጥቶታል ብዬ አስባለሁ። በጣም ያማረና ሞቅ ነበቅ ያለ ነው። ዘንድሮ ለ43ኛ ጊዜ የተደረገው የጃን ሜዳ ኢንተርናሽናል ሀገር አቋራጭ ውድድሩ ከውድድር ባለፈ አትሌቶች ራሳቸውን እንዲፈትሹ እድል የፈጠረ ሲሆን ወደፊትም በሀገራችን መሰል የውድድር እድሎች ቢበዙ ለተተኪ አትሌቶች የሚኖሩ ፋይዳ ትልቅ መሆኑም ተነስቷል። እንደዚህ አይነት ውድድሮች ቶሎ ቶሎ ብደረግ ቼክ ብደረግ ሜዳም የምንሰራባቸው ቦታዎች ብስተካከልልን ውጤት ማይመጣበት ምክንያት የለም። በተለይ ለታዳጊዎቹ እንደዚህ አይነት ውድድር እድሎች ቢከፈቱ የተሻለ ነገር ነው የሚል ሀሳብ አለ። እንደዚህ ውድድር በማደረጉ በጣም ጥቅም አለው። አንደኛው ገና ፍሬሽ ያሉ አትሌቶች ሀገር መወከል ያልጀመሩ ማናጅመንት ያልያዙ አትሌቶች ማናጅመንት እንዲያገኙና በቃ ብዙ እድል ይፈጥራል። እንደዚህ አይነት ውድድር ብዙ እድል ነው የሚፈጥረው። የኢትዮጵያ አትሌቲክ ፌዴሬሽን ከኦሎምፒክ ኮሚቴ ጋር በጋራ በመሆን የመቶ ሺህ ብር ሽልማት በውድድሩ ቀዳሚ የሆኑ ለአጠናቀቁ አትሌቶች ያበረከተ ሲሆን በተጨማሪም የውድድሩ አሸናፊ አትሌቶች በአሜሪካ ፍሎሪዳ ለሚደረገው 46ኛው የዓለም ሀገር አቋራጭ ውድድር ሀገርን ወክለው የሚሳተፉ ይሆናል። ከዚህ የሚመረጡ ልጆች ወደ አሜሪካ ሄደው ይወዳደራሉ። እኛ በቶሎ ትሬኒንጋቸውን ወደ ሆቴል አስገብተን ትሬኒንግ በአንድ ላይ ሰርተው የተሻሉትን ወይም ጥሩ ብቃት ላይ ያላቸውን ይዘን ለመሄድ ያው ዝግጅት እያደረግን ነው። ማለት ያሸነፉት ልጆች አሁን የተመረጡት ኦር ደግሞ ከፊት የጨረሱ ልጆች አቅም ያላቸው ፓወር ያላቸው ልጆች ናቸውእና ፐርፎርማንሳቸው በዚሁ ቀጥሎ እዛኛው ለዛኛው ውድድር ከደረሰ በይሄ ፐርፎርማንስ እዛኛው በጥንቃቄ ከደረሰ ጥሩ ውጤት እናመጣለን መጣለን ብዬ ተስፋ አረጋለሁ። ቀጣይ ከሶስት ወር በኋላ የሀገርን ያህል ባንዲራ ሀላፊነት ይዘን ነው የምንሄደው ለዛ ገና ሶስት ወሩም ስላለ አሁን ካለው ውድድርም የተወሰነ አገግመን ምን ብለን ጠንቅሬ ሰርቼ ከዚህ የተሻለ ነገር አመጣለሁ የሚል ሀሳብ አለኝ